አቤት እግዚአብሔር ይመስገን። አይ ዝግ ነው። ሁለት ሰዓት ጀምሮ ክፍት ነው። ወንድምህን ነገ ክፍት ነው።

ጀምሮ ልኮ እንዳለ ቪዲዮ ታነሱ። ማነው የሚለብሰው? እነሱም አላቸው። የት ነው የሚለብሱት?

በማሳየዛ ሰርታችሁላቸው ነው። ጋቢ ነው፣ ነጠላ ነው። ሀያት ሜትር ኮ ከጎን ሲሆነ ቢሰፋ ቁመቱ ያጥራሉ። ቁመቱ አምስት ወይ ስድስት ነው የሚሆነው። ልጆች ያዘዙት አሁን። ሶ ሲስታር ግን ፊዚካል ወፍራም ከሆኑ ቁመቱ ያጥራሉ። ዘጠና አምስት ሴንቲሜትር የእሷ ቀለል ያለ ልብስ አለ። በጣም ብዙ ነው ስትጀምር እሱ ያዘዘች፣ ስንቱ ላምጠው ብዬ ነው። ማስታወቂያ ፈልጋለሁ እንግዲህ ነው። በጣም ነው፣ ማስታወቂያ ይታያል። ችግር የለውም። በጣም ነው። በጣም ታምር ነበረ። ትልቅ ነጠላ ነው። ቅእንግገቶቻችን ዛሬ ለወንድማችን ለእህታችን እንትን ያልነው እህታችን ለተጻድቅ ናት። ያበረከተችው ድምጼ እንገባለን ካለች ችግር የለውም እና በጣም ነው የምናመሰግነው። በዚህ አጋጣሚ ብዙዎቻችሁ ለእኔም የምሰጡኝ እንዲሁም ደግሞ ለአንዳንድ ለመቆረቢያ ላይ ሌላችሁ ሲጡልኝ የምትሉት ብዙ ቦታ ላይ ይዋልላችሁ ነው እግዚአብሔር ይስጥልን በላይ ደግሞ ሙሉውን በፊት አንድ ሁለት እያደረግን ነበር የምንሰጠው ዛሬ ግን እግዚአብሔር ይስጠት በእውነት ሙሉውን ነው ከበር ያደረገችልንና ምክንያቱም ንሳ ገብተው መቁረብ እየፈለጉ ስንት ጊዜያቸው አሽሮስንጠኤፍሬም ነው መሰለኝ ምጫ እኮ የእሷ ነው ኤፍሬም ነው አምጫ ከገብርኤል ፊት ለፊት ባለው አምሮባችኋል። ልኳ ሆና የሷል። የአንተስ ወገቡ ነው የሰፋ ይስተካከላል። እሱ ችግር የለም። ቲሸርት ሆነዋል አምሮባቸዋል አይመርጥ ነው ወገው ብቻ ና ምናልባት ቁመቱ ከፈለክ ግን አሪፍ ነገር

እንግዲህ ጫማችሁ ካልሲያቸውን ጊዜ ጫማ መግዣ ጊዜ ያለች ነው። ይህን እራሱ በሶስት ቀን ባራ ቀን ያሰራሁት አስቸኳይ አድርጌ ወደ ቤተሰብም ስለሚሄድ ብዬ እንግዲህ ቤታቸው ለተጻደቅ እግዚአብሔር በወጣው ይተካለች እድሜ ጤና ያደለለጨማምትመርቋቸው እግዚአብሔር እንግዲህ ለዚህ ክብር ያበቃቸው አምላክ ክብር ምስጋና ይግባ። በጣም ደስ ይላል። እውነት እሷም ማስባ እንደዚህ ለዚህ ክብር የሚበቃ ሰው የሚቆርቡ ሰው እኔ ያደርጋለሁ ብላ ስላሰበች እመቤቴ፣ እንግዲህ በጸሎታችሁ ይድረሳል። እናንተንም እድሜና ጤና ይስጣችሁ። አንቺ በተለይ ለሰው ችግር ለሰው ጭንቅ ደራሽ ነሽ እና እመቤቴ፣ ባላሰብሽው ነገር ተድረስልሽ። ሰጪ እንጂ ተቀባያትኝ ጤናሽን ስጥሽ። ቤተሰቦቻችሁን በሙሉ ጤና ይስጣችሁ። ትልቁ ጤና ነው እና ለሰው ልጅ ለሰው እንደምትጨነቅ አሁን ተጨንቀሽ ነው አልሆንልሽ ሲል ሱሪ ልፈልግ እያለኝ ያንደብቀነው አሽምራሬ አላወኩም ነበር። አምላክ እንግዲህ እናንተን ለዚህ ክብር ያበቃ እኛንም ያብቃል። በሰዓቱ ሁሉ ነገር ይሆናል እና እንግዲህ ለዚህ ክብር ታውቃል። ጤናችሁን ይስጣችሁ ስትቆርቡ ብዙ ነገር ይዛላችሁ ትምታድኛ ልጁንም፣ ቤቱንም ኑሮንም ማስተካክላ ታሟላላችሁ። ይሄ ቤት ደግሞ በልጅ ይባረክ። እንደው እስከ ዛሬ አመት ድረስ እንግዲህ የጋብቻ በዓላችሁ አንድ አመት ወር ነው የቀረው። እመቤቴ የራሳችሁን ቤት ሰጣችሁ በራሳችሁ እንደልባችሁ ልባችሁ የምትሆኑበት የተንጣለለ ቤት ዝክርም እንደ ልብሽ የምትዘክሪበት የሰው ውጥ አገባ ማይባልበት ቤት ትስጣችሁ። ጤና ሰጣችሁና ረድኤት በረከቱን ያውረድላችሁ። ለሰጫዎቹም እግዚአብሔር ይስጣቸው። ወጣ ይታካላችሁ። አንቺንም እንግዲህ እነዚህ ዲዛይነሮች የበለጠ ሰው የሚታዋወቅበት ሰው የሚያምርልሽ ያደርገልሽ የራስሽንም ኑሮ ውስጥሽ ቤተሰቦቻችሁን እናትና አባታችሁንም ጤና ያርግላችሁ። ሁሉ የተባረክ በእናንተ ጸሎት ሁሉ ይባረክ። እንግዲህ ከተረፈ መቤቴ ዛሬ አቤ ነውና አቤ ምላበት ሁላቸውን ደጋቡ ይገባል። ችግር የለ። ወይዲ ታሪግ ያስታክሏለች። ችግር የለ ያው ላሺ ብዙ ጊዜ ነብሮ ነበር እሱ ምንት ነበረ። ያው እግዚአብሔር ባለቀን እንትን ትላለች፣ ችግር የለውም ምናምን ላይ ነበር። በታሪክ ፈቅዶ ደግሞ እሷ በአንቺ በኩል እግዚአብሔር ስትለኝ፣ ያው እኔ እንግዲህ መመረቅ አልችልበትም። መቤት የማርያም ባለችበት ያለች ያሰበችው ያሳካላት። እናመሰግናለን ያለ ነገተበሰት ናታ ያለሽ ስደት ቤት በጣም ሲቀኝ ነው። እና እንግዲህ እየተሰቃዩ እየተቸገሩ እትን ገንዘብ ይህንን ማድረግ ማለት እኔ ባልቆርብ እንኳን እንደቆረብኩ ይደረግልኝ ስለ መዳን ያለም ብለሽ ነው። እና ያለችው እንግዲህ እናንተም አስባት። እግዚአብሔር ለዛ አገሯን ያበቃል። አንቺ ነው እና የሁሉ የተደረገልን ለአንቺም እግዚአብሔር ጨምሮ ለእሷን ባለችበት እግዚአብሔር ይባርካል። ከዚህ በላይ ይጨምርላት እ አንቺን ማሹ እናንተ ጋር ከመጣን ጀምሮ እናንተ ካወቅናችሁ ጀምሮ ፎስው እንግዲህ ይህን የመሰለ ልብስ የምታለብሰን ቤታችን በምን ዲዛይን ነው። ሁላችሁም ታውቃታላችሁ። የምትፈልጉትን ነገር የምታዘው ከሆነ በትዕዛዛችሁ መሰረት በጥራት ይሰራላችኋል። ማስታወቂያ ይሰራል እንደ ብላ ነው። ወደ አምስት ልብስን የታዘዘው እዛንጎ ያለችው ነጠል ያለችዋለች። እንግዲህ ቀለል ያለ ልብስ ይሄና አቀበን ላችኋል ከዚህ ከዚህ ከዚህ ደግሞ ይሄ ቀለል ያለ ልብስ አለ። የምትፈልጉትን ማዘዝ ትችላላችሁ ማለት ነው።

እኔ ከካሜራ ጀርባ የሚለው ፓርት ላይ እገባለሁ። ችግር የለው፣ ችግር የለው። እሱ ሌላ ቀንም ቢሆን ይገባበታለሁ። ችግር የለው እኮ አሁን የጎንደሩን ስትለብሹ እሱን ብለብሷል ይሻል ሚያኔ እንዲመሳሰል ይመስሉኝ ለእንትን ነው። አሁን ለቀረጻ ነው እንዴ? ደግሞ ሆጋን አይ፣ እንደሱ እንዳለ ያ እንደያዛችሁት እኮ መሆን ይችላል።

ምን እንደሆነ ብታውቁ እንዴት በቸኮለ እንደተሰራ ያው ታውቃላችሁ። ግን የስደት ህይወት የሚያስተምረው ነገር ቢኖር ምግብ ስራ ነው። ደቂቃ ሳይፈጅብኝ እንደፍታ። ወይን ሽታው ደስ ሲል እናን ላጓጓችሁ እንግዲህ